ሁሉም አገር መጥፎም ጥሩም ጎን አለው። በዛሬው ቪዲዮ የማሳያችሁ ግን እኔም እናንተም የማንጠብቀው ነው። የአንድ ከተማ 80% ቆሻሻ አንድ የመኖሪያ ሰፈር ውስጥ ነው የሚሰበሰበው ብላችሁ ታምኑኛላችሁ? ሴት ወንድ፣ ልጅ፣ እናት፣ አባት ሳይቀሩ የግብፅን ቆሻሻ በመሰብሰብ ይተዳደራሉ። ቆሻሻ ወርቅ ወደሆነባት በጋርቤጅ ሲቲ በመባል ወደምትታወቀው ማንሻያት ናስር እንኳን ደህና መጡ። ወይ አምላኬ ምን ውስጥ መጣው እዲ ኋላ እዩት እርግጠኛ ነኝ እታመማለሁ ጋይስ ኦ ማይ ጋድ ጋይስ እየባሰበት ነው ጭራሽ አሁን ከመውጣት በፊት ካሜራ እዚህ ጋር ላደርግ ነው ደረትሊ ነው ማድረጋት ኦኬ ሆፕፉሊ ቃረሰውን ብዬ ተስፋ አደርጋለሁ። አይ ጋይስ፣ እንግዲህ አሁን ማንሻት ናስር የተባለው ሰፈር ነው የምገኘው። እንግዲህ ገና ካሁኑ ሰፈሩ ይህን ይመስላል። ብዙ መንገድ ነው እየሄድኩ ያለሁት፣ ቆሻሻ ብቻ ነው ያለው። ሶ እዚህ ሰፈር ለምንድን ነው ቆሻሻ የበዛው ካላችሁ ብዙ ጊዜ የካይሮ የከተማውን ቆሻሻ ሰዎች እየሰበሰቡ ያመጡታል እና አይ ቲንክ ዛብሎን ትራሽ ፒፕል ምናምን የሚባሉ ሰዎች መሰለኝ የከተማውን እንዳለ ቆሻሻ ያመጡና ሰብስበው፣ ከዛ ከውስጡ እንዳለ ደና ነገር የተባለ ነገር ፈልገው ያወጣሉ። ከዛ በሱ ይተዳደራሉ ማለት ነውና አልዋሻችሁም ትንሽ ያስፈራል። እስካሁን የሆነ ኮስታራ ፊት ያለው ኦር ደግሞ የሚተናኮል ሰው ጭራሽ አላጋጠመኝና ያው ከዚህ በኋላ አጋጥመኝ አላውቅም። አሁን እስቲ ወደ ቦታው ልሄድ እየሞከርኩ ነው፣ እና ቆሻሻ ስላችሁ እንደዚህ አይነት ቆሻሻ ነው የምላችሁ። ትንሽ አይደለም፣ በጣም ብዙ የሆነ ቆሻሻዎች ማለት ነው። እና ወደ ውስጥ እየገባሁ ነው፣ ፎቆቹ ጋር ተከታተሉ። ሀይ ጋይ ስለማንኛውም፣ እንግዲህ አልዋሻችሁም። ሶ ለዓለም አካባቢ እሞክራለሁ። ግብፅ ከመምጣቴ በፊት ስለዚህ ሰፈር ቪዲዮዎች አይቼ ነበር፣ አንድ ሁለት ቪዲዮዎች ያስፈራ ነበር። ግን እዚህ ስመጣ በጣም ያስፈራል። ቦታው ጋር ስትገኙ ስታዩት፣ እዚህ ስላይክ ድብልቅልቅ ያለ ነው። በኡበር ሄድኩ እና መጀመሪያ ላይ አልገባም አለኝ፣ መኪኖች አይገቡም፣ መንገዱ ጠባብ ነው አለኝ። ወርጄ ገና ገባ እንዳልኩ ፖርቹጋል ያለውን የመሰለ ፖርቹጋል። ብዙ ቤቶቹ በቃ ጠባብ ናቸው፣ ግን ዘመናዊ ላይክ፣ የድሮ ቤቶቹ ሆኖ ግን ቅርጽ ያላቸው የሚያምሩ እሱም ተቃራኒ የኢትዮጵያ ኮንዶሚኒየም የአረንጀው የትኛው ኮንዶሚኒየም አዲስ አበባ ውስጥ አቅም የትኛው እንደሆነ በጣም ያረጀ የመጨረሻ እንደ ላይክ ብሮ እስ ክሬዚ በጣም ጋይስ፣ እንግዲህ ወደ ውስጥ እየገባሁ ነው። የሚጠጣ ገዝቻለሁ፣ ስቲንግ ኤነርጂ ድሪንክ ኪሴ ውስጥ የነበረችው የመጨረሻ አስር ብር ነች የገዛሁት እና ምን ውስጥ እንዳለው አላውቅም። ቆሻሻ መዓት፣ የመኪና መዓት፣ እንዳገጩኝ ወይ ጣጣ። ሽታው ራሱ ሌላ ታሪክ አይደል እንዴ በየሱ አቤት ቆሻሻ! አቤት ቆሻሻ! በስመ አብ ወልድ። እንግዲህ ጋይስ እዚህ ጋር እንደምታዩት ሃይላንዶቹ ሰብስበው ዳምጠው ይሸጣሉ ማለት ነው። ውይ በስመ አብ እዛጋ ጋይስ ከላይ የማርያም ስዕል አለ። እንዴት ደስ እንደሚል። ልጅቷ አትቅረጽ ትለኛለች። ፈላዋ፣ እሺ በስልኬ ስቀርጽ አይታኝ። ለዚህ እኮ ነው እዚህ ጋር አድርጌ የምቀርጸው ጋይስ። ሶ ሌላ ነገር እንዳይመስላችሁ፣ ብዙ ጊዜ አይረዱትም። ይሄ ካሜራ ጠፍቷል፣ ላይክ ምንም ስክሪኑ ላይ ምናምንም አይታይም። ባይዘው በዚህ አጋጣሚ ግብጾቹ ናይስ ናቸው። ማንም ምንም ያለኝ ነገር የለም ግን በሰንሳ ስልኬን አውጥቼ እንደዚህ ዙም አድርጌ ስቀርጽ አትቀርጽ ምናምን የሚሉኝ አሉ። የሆነች ህጻን ልጅም አይታችኋታል አይደለ? አትቀርጽ አትቀርጽ እያለችኝ ነበረ። እና ከዛ በተረፈ ከማንም ጋር አላወራሁም። ማንም አልተተናኮለኝም። እዚህ ጋር አድርጌ ስለሆነ ስቀርጽ የነበረው እንደ ልቤ ለመቅረጽ እያለሁ ባይዘው። በጣም አንድ ልብ ያልኩት ነገር የሚያፍሩ አሉ። ላይክ ለነሱ ይሄ ቢዝነስ ነው። ላይክ ሊትሪሊ ትልቅ ቢዝነስ ነው። በቆሻሻው ማርኬት ሴትዮዋ ተቀምጣ በቃ አሁኑ እንደምትመርጥ ትመርጣለች። ተመርጣለች። ምን ትላለች? አሁን እዚህ ጋር ይሄን አይላንድ ብጥለው እዚህ ቆሻሻ ሰፈር አትጣል የሚለኝ ይኖራል። ኦ ማይ ጋድ። ብቻ ለማንኛውም ልጥለው ነው። ግን ፈረው ከንፈሬ ቀይ አርጓ። በዚህ አጋጣሚ ለምን ድህነት ኖረ ለምን አረጀ ምናምን አይደለ። ጀስት ላይክ በቃ ከጠበኩት በላይ ሆኖ ስላገኘሁት ነው። እና አንደኛ ከኢትዮጵያ ነው የመጣሁት፣ ብዙ ነገሮች አስደምመውኛል። ከተማ አለ ማን ከተማ ስትሆኑ ታያላችሁ፣ ያምራል ምናምን። በጣም ቱሪስቶች የሚመጡበት ከአፍሪካ ስንተኛው ነው ግብፅ? አንደኛው አይደለ ቱሪስት የሚመጣበት አገር። እንግዲህ ኢማጂን አድርጉት፣ በዓመት አስራ አምስት ሚሊዮን የአለም ቱሪስት የሚመጣበት ሀገር እንደዚህ ስታየው። ሁለተኛ ጋር ስንመጣ የሚያስቡባችሁ ነገር ወደ 175000 ሰው ይኖራል። እዛ ሰፈር ነው በቃ፣ እዚህ ላይ ሙሉ ፎቅ ሰፈር ነው፣ ግን በጣም ብዙ ሰዎች ነው የሚኖሩት ውስጡ ማለት ነው። ላይክ በፎቆች ውስጥ ምናምንና የሆነ ሰዓት ላይ መንገድ ተሳስቼ መግቢያ አለ የለም ብዬ ሄጄ ሄጄ ሄጄ ስል የሰው ቤት ነው ማየው እዚህ ላይ ዋው። ከዛ የሆነ ሰዓት ላይ እንደዚህ መንገድ አጥቼ እንዴ ስል በቃ የሆነ የሆነ ሰው ቤት መግቢያ ነው። እንደዛም ሆኖ ሰዎቹ ሆነ አይስ ናቸው፣ ጠሩ ናቸው። ከዛ በላይ ደግሞ በጣም በጣም ላይክ በየቦታው ቢዝነስ የሆነ ነገር ይሸጣሉ። እዛ ጋር ደግሞ እንጨት ቤት አለ እዛ ጋስ ደግሞ ዳቦ እና ደግሞ በቃ ኦቨር ኖርማል ለመሆኑ እየሞከርኩ ነው፣ ላይክ ቱሪስት ላለ መምሰል። ባይዘዋይ በዚህ አጋጣሚ ኧረ ኧረ ግብፅ ስትመጡ ቱሪስት መምሰል ካልፈለጋችሁ ይሄን እንዳታደርጉ ብሮ። እኔ ይሄን ሳረግ እና ይሄን ሳረግ የተለያየ አስቴት ያላቸው ሰዎች ይህን ሳረገው ደይ ነው ላይክ ኖርማል ሰው እንደማያደርገው ወይም ልብ ብዬ አይ ማይጀመር ከስልጣን እንደ አያለው እሱም ነጭ ነው በቃ ይሄ ነው ትገዛለህ እንደኔ በቃ አታለውት ሽጠውለት ምናምን ከዛ እሱም ገዝቶት ነው በጣም ያምራል። ይዘ ይሄ ነገር ማስታወሻ ነው እና ይህን ሳረገው በቃ ሰው ዞር ብሎ ማያኝም ፕላስ ጸይም ነኝ ከእነሱ ትንሽ ነገር ለየት ብለው የጸጉር አለኝ ምናምን በቃ ግን አለባበሴ ስ ስ አሩ የተማርኩት ነገር ብዙ ጊዜ ብዙ ሀገር ስሄድ ትልቅ ኖርማል ከሰዎች ጋር ለመደባለቅ ሞክሩ ኖርማል ይሆናል። አለባበስ ይሄ ትንሽ ትንሽ ለየት ይላል፣ ግን በቃ ኖርማል የሆነ አለባበስ ነው። ከዛ በቃ ምን እንደሚያደርግ ከዛ በፊት አንዷ ሴትዮ አይታኝ፣ በቃ ኖርማል ምናምን መደባለቅ አለባችሁ ባይ ዘ ወይ ጅል ጅል መሆን አለባችሁ። የተማርኩት ነገር ትራቨል ስታደርጉ በቃ ሎካል መምሰስም ብላችሁ የምታደርጉት ካለበለዚያ ትለያላችሁ

እዚህ ጋር ደግሞ ምንድነው? ትራክተር ነው። የቆሻሻ የቆሻሻ ትራክተር ይላል። በስመ አብ ሄይ። ኢትዮጵያ ብሆን የት ሰፈር ነው እንደዚህ አይነት ሰፈር ላገኘ የምችለው እ ሰው ስቶሪ አይጂ ላይ ስቶሪ ላይ ሳደርግ በረን ባላሳየዋችሁን ቆሻሻው ነው መርካቱ ነው እንዲ ያለው። እኔ መርካቱ የሄድኩ ጊዜ እንደዚህ አይነት ነገር አይቼ አላውቅም። ቤት ይቅርታ አድርጉልኝ፣ ድብልቅልቅ ያለ ነው መርካቱ ስ ይሄም ነው በጣም ያው ሰው ይሸከማል ትልቅ ቃለ መርካቱ የምታዩት ይሄ ጄሪካን ምናምን፣ እዚህ ውስጥ የሚሰበሰበውን ቆሻሻ በጣም መጥፎ መጥፎ ቆሻሻ የምትሉት እንዳለ እዛ ጋ ነው ያሉ። ከዛ እነሱ መሀል ያሉ በቃ ስራቸውን ይሰራሉ። በቆሻሻ ነው የሚተዳደሩት። እዚ ላይ ክፍሉ ነው። ወይ አምላኬ፣ ምን ውስጥ መጣሁ? ምን ውስጥ መጣ? ጀኒ ይላል። ስማ በስመ አብ ወወልድ፣ የቆሻሻ እልም እንትን ያሉት። ራሴን ስቀርጽ ብዙ ጊዜ ምንም አይሉም እና ከኋላ እዩት ቆሻሻ ሰፈሩ ምናምን እና እንዳለ በቃ ከዚህ ተጸድተው ምናምን በቃ የሚሸጡት በመኪና ነው የሚወጡት። ይገርማል ግን ዳ እንደ ኖርማል ነገር ሲሆን ላይ እግዚአብሔር ከኔ ጋሪ እንዴት እንደምወጣ አላውቅም።

ጋይስ እርግጠኛ ነኝ እታመማለሁ። ጋይስ እዛ ጋር የሸተትኩት ሽታ በጣም በጣም ይከብዳል። አማ አማ ሚያ ወይኔ፣ ሽታው ስማ፣ ወን እስኪ ሰራው ለካሜ ጭራሽ ባሰ። ጭቃ ደግሞ መጣ። መድሃኒዓለም እንዴ ጭቃ እ ከዛስ ሽታው ሽታው ቆሻሻ ሽታ ነው በየቦቱ ነው ያለው፣ ሽታው እና ትንሽ ይከብዳል። የሆነ ሰዓት ላይ ነው የሆነች ድልድይ እያለፍኩ ነው በጣም መኪኖቹ ላይ እያለፉ የነበረ ሰዓት ላይ፣ ኦማይ ጋድ እሱ ጋር በቃ ልክ ሸተተኝና ያ ነገ እታመማለሁ ብዬ በቃ ደምድም ያለው። እንግዲህ ሆፉሊ ነገ ሰላም ሆናለው ብዬ ተስፋ አደርጋለሁ። የሌላ ሀገርን በስነ ስርዓት ያላየ ሰው ሀገራችን አቧራ እኮ ነው፣ አዲስ አበባ ምናምን ኮምፕሌን እናደርጋለን። ግብፅ ምናምን ሲባል አሸዋ አለ ኦፍኮርስ ታው፣ ግን በዚህ ደረጃ ያለ አይመስለንም። እና ይሄ ቪዲዮ ፐርፖዙ ስት ዩት እዚህ ሀገር መጥቼ ኦፍኮርስ በቃ ታሪካቸው ምናምን ምናምን ጥሩ ነገራቸውን ካሳዩ ምን መጥፎ ነገር አላት ሀገሯ የሚለውንም ደግሞ በዛው ለማሳየት ሞክር ያለው። አይ ጋይስ፣ አሁንም እየተራመድኩ ነው። ያለሁበትን አላውቀውም። አላ ማፕ ቼክ ካረኩ ራሱ በጣም ቆየው። ኦ ባይ ጋድ፣ ይህ ሁሉ ነው ወክ ያረኩት። ከዚህ በኋላ የሆነ አስፓልት አለ መሰለኝ። በአስፓልቱ አድርጌ ወደ ቤት ሄዳለሁ። ባስማ አሁን ማለት ማስክ አድርጌ ብመጣ የሆነ ዲስሪስፔክት ነው አይደል? የሚሆነው ለእነሱ አስባችሁታል። እግዚአብሔርን እያሰብኩት ነው። አስቡት፣ ማስክ አድርጌ ስመጣ ያው ተምልጅ ቀበጡ። አይ ቲንክ አስፋልት ጋር ደረስኩ መሰለኝ አዲስ አበባ አሁን ላይ ስትለወጥ አዲስ መንገድ ሲከፈት መብራት በመብራት ሲሆን ሰው አይታወቁ ምን ያህል ትልቅ ለውጥ እንደሆነ። ቢካዝ ሉክ ስ ብሮ ሉክ ሰው በቆሻሻ እየተዳደረ ነው። በቃ ስራቸው ስ ሚን ኦፍኮርስ፣ አዲስ አበባም አለ ቆሼ፣ አዳማም አለ ቆሼ። አዳማ ቆሼ ነው የሚባለው፣ ወደ ኪዳነ ምህረት መግቢያ አለ ኮ ዚስ ኖርማል ኢስ ዲፍረንት ጋይስ ላይክ ሊትራሊ ይሄ ይለያል። ላይ መሀል ፎቅ ላይ መኖሪያ ቤቶች ናቸው። እዛ ጋር ወጥተው ከዛ ነው ቤታቸው የሚገቡት። ዳዝ ማይክስ። እንዴት ነው ቆሻሻ ፎቅ ኮንዶሚኒየም ፎቅ ላይ ኮንዶሚኒየም ለበሉ እንዴ ነው ፎቅ ላይ የሚሆኑ ማዳበሪያ በማዳበሪያ እንዴ ላይ አንዳንዴ ስታስቡት እኮ የራሱ ቆሼ በቃ ሜዳ ነው። እኛ የምናውቀው ቆሻሻ ቦታ ሜዳ ነው፣ ከሰዎች ወጣ ያለ ከከተማ ወጣ ያለ። ና ና ና ና ቆሻሻውን አምጡት እኛ ጋር የካይሮ የከተማውን ቆሻሻ ነው ሰብስቦ እነሱ ጋር አምጥተው ከዛ የሚያስፈልጉ ነገር አውጥተው ሃይላንዱ ለብቻ አድርገው ዳምጠው ምን ብለው ከዛ እንትን የሚሉት እና እሱ ሱፐር ትንሽ እስ ሪል ክሬዚ። በተረፈ አሳልኩ እንዴ አልታወቀኝም ነበር። ለማንኛውም ስኦኬ አንድ ሀገር መጥፎም ጥሩም ጎንም አለት። አዲስ ኢትዮጵያም እንደዛው። አሜሪካ ራስ ዋና አሜሪካ የምትባለው የሚወራላት ሀገር ራሱ ቆሻሻ ቦታ አላት። አሁን እንዴት አባቴ ነው ኡበር የምጠራው? ካሽ የለኝም። ኤቲኤም አዝጎ አዝጎ ሊገለኝ እንዲህ ማይ ጋ እግዚአብሔር ከእናንተ ጋር ይሁን። ፈረንጆቹ ከስፐራዶ ሜሊ ሜሊ ሌዲስ ቴክ ሚ ፎቶ ድሚ ምናምን አጋይሶ። ለማንኛውም እዚህ ቆሻሻው ጋር የነበረኝ ቆይታ ጨርሻ አለው። በጣም የሚገርማችሁ ነገር ነጮች ይገባሉ፣ ቱሪስቶች ደና ደና መኪና ያልፋል። ውቺ መኪና ቦልስ ዋገን ይላል። ናይስ ቦምብራ አይዞን አይዞን እንዲህ ተው እንጂ በእናትህ። አሁን ሸዋፍ እያደረግም ያለበት የኡበር ያለ ኡበር ኡበር ኡበር ኡበር ካሽ የለንም፣ እጃችን ላይ ጨርሰናል ብር ብቻ። መጨረሻ ላይ በስንት ስቃይ ኡበር አገኘው። ከዛ ኡበሬን ጠርቼ ወደ መሀል ከተማ ጀስት ለማየት የሄድኩ የመጨረሻ ቀኔ ስለሆነ ትንሽ እራሴ የአመሜ ነው፣ አፍንጭ ትንሽ ተደፍኗል። በተረፈ ከዛ በላይ ኦቨር ኮምፕሌን አላደርግም። ኢስ ጀስት ኖርማል ሜ ባይ ዘ ወይ አይ ወንት ቢ ኦፕን መሆን እፈልጋሉ፣ ከእናንተ ጋር ነው። እንደ እኔ ሌላ ሰውም ትራቨል ማድረግ ሊፈልግ ይችላል። ኤክስፔሪንሱ እንድታዩት ነው። ኮምፕሌን ማድረገው ትክክለኛውን በድጋሚ ኮምፕሌን ላለማድረግ እችላለሁ፣ ይሄ ቦታ ላይ አለመሄድ ነው። ኮምፕሌን ላለማድረግ እንድታዩት ነው ላይክ እናንተም ይሄ መንገድ ተከትላችሁ ማሳለፍ ትችላላችሁ። አሁን ኔክስት ታይም ስትመጣውን ቀድማችሁ ዳታ መግዛት ትችላላችሁ። ኤርፖርት ውስጥ ዋይፋይ የለም ብያችኋለሁ። የለም አውቀን ዋይፋይ የሌለው ደግሞ እዛው ጋር ውስጥ ያሉትን ታክሲዎች እንድትጠቀሙ ኦቨር ብራችሁ ስፔ እንድታደርጉ ዋይፋይ እንድትገዙ ነው። ስለዚህ በዚህ አጋጣሚ ሌላ ሀገር መሄድ ከፈለጋችሁ የምትሄዱበትን ሀገር ኢሲም መግዛት ይችላላችሁ። ገና እኔ አዲስ አበባ እያለው የኢጅፕትን ኢሲም መግዛት እችል ነበር። ፖርቹጋል ሲሄድ አሁን እዛ ከመሄደ በፊት ገዛው እንደሄድኩ በቃ ልክ እንደገባው ይሰራል። ሲሙ ሰው ሁሌም ስልካችሁ ኢሲም የሚቀበል ከሆነ ፋይቭ ጂ አንሊሚትድ ኢሲም ፖርቹጋል ብላችሁ ሰርች አርጉ፣ ኢጅፕት ብላችሁ ሰርች ስታደረጉ ይመጣላቸዋል። ስላይክ ለአንድ ቀን 7 ዶላር አንሊሚትድ ምናምን ምናምን አታጡ እና በተረፈ የዛሬ ቪዲዮን ይመስል ነበረ። ግብፅ የነበረኝ ቆይታ እንደ ወደዳችሁ ተስፋ አረጋለሁ። አዎ ይሄ የመጨረሻ ቪዲዮ ነው፣ ማንዛዛት አልፈልግም። ወደፊት ደግሞ ከአንድ ከሁለት ዓመት በኋላ ግብፅ ተመልሽ ልመጣ እችል ይሆናል። በዚህ አጋጣሚ ደግሞ አሮ ነው ኤርፖርት የምትሰሩ ሰዎች ካላችሁ፣ በዲፓስ ኦር አሜሪካ ውስጥ የሚሆን ዴልታ የምትሰሩ ዩናይትድ የምትሰሩ ሰዎች ካላችሁና ብራዘር ወንድማችሁም ነው። በዲፓስ መስጠት የምትችሉ ከሆነ ስሜን አስገቡልኝ፣ ጠይቁኝ። ቢካ እኔ ጠቅመኛል። በጣም ብዙ ብር እያወጣሁ ነው ትኬት ላይ እና እንደዚህ አይነት ዲሎች መስጠት የምትችሉ ሰዎች ካላቸው ስጡኝ። ኢትዮጵያዊ ነኝ አሜሪካዊም ነኝ። እና በተረፈ ወዳቸዋለሁ ጋይስ። ሰፖርት ላደረጋችሁ ላይክ ላደረጋችሁ ሰብስክራይብ ላደረጋችሁ ሰዎች ቴንክ ዩ ሶ ማች። ቀጣይ የት ሀገር እንሂድ ኮመንት ላይ አሳውቁኝ። ቻው ቻው።